ምስጢረ ስጋዌ ማለት ቅዱስ ዮሐንስ ወንጌላዊ ምዕራፍ አንድ ከቁጥር አንድ ጀምረን ስንመለከት ቀዳሚሁ ቃል ውእቱ ቃል እግዚአብሔር እያለ ይናገራል። በመጀመሪያ ቃል ነበረ፣ ያም ቃል በእግዚአብሔር ዘንድ ነበረ፣ ያም ቃል እግዚአብሔር ነበረ ይልና፣ ዮሐንስ ወንጌል ምዕራፍ አንድ ከቁጥር አስራ አራት ላይ ሲደርስ ያም ቃል ሥጋ ሆነ ይላል። እንግዲህ መጀመሪያ ቃል ነበር አለ። ልብ በሎ እግዚአብሔር ቤተሰቦች መጀመሪያ ቃል ነበረ፣ ያም ቃል በእግዚአብሔር ዘንድ ነበረ ይልና ያም ቃል እግዚአብሔር ነበረ። ስለዚህ ቃል ራሱ እግዚአብሔር ነው ማለት ነው። ቃል ማለት የእግዚአብሔር ወልድ የእግዚአብሔር የኢየሱስ ክርስቶስ ሌላኛ መጠሪያ ስሙ ነው። እንግዲህ ያም ቃል እግዚአብሔር ነበረ ካለ በኋላ ዮሐንስ ወንጌል ምዕራፍ 1 ከቁጥር 14 ሲደርስ ያም ቃል ሥጋ ሆነ ሰው ሆነ። ቃልም ሰው ሆነ ከድንግል ማርያም ተወለደ ማለት ነው። የዘመኑ ፍጻሜ ሲደርስ ከመቤታችን ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በመዋሃድ ሰው ሆነ ወደኛ መጣ ማለት ነው። በጣም በሚገርም ሁኔታ ወንጌላዊ ቅዱስ ዮሐንስ በደንብ አድርጎ ያስቀምጠዋል። እግዚአብሔር ወልድ ለኛ ለሰው ልጆች ቤዛ ሊሆን በእመቤታችን በቅድስ ድንግል ማርያም ማይጸናሩ የተወለደውን ልደት የምንማማርበት የትምህርት ክፍል ምስጢረ ስጋዌ ይባላል ማለት ነው። እንግዲህ እግዚአብሔር ወልድ ለምን ሰው ሆነ ለምን ሰው ሆነ የሚለውን ቀደም ተመልክተናል። አዳምን ከወደቀበት ውድቀት የሰው ልጅ ከወደቀበት ውድቀት ወደ ቀደመ ክብሩ ይመልሰው ዘንድ ነው ብለናል። እንግዲህ የሰው ልጅ ከጠፋበት ሊመልስ እግዚአብሔር አምላካችን ወደዚህ ምድር እንደመጣ ራሱን ባስተማረው ትምህርት ተመልክተናል። ሌላውና ሁለተኛው የዲያብሎስን ጥበብ ያጠፋና ይሽር ዘንድ ነው። እንደምታውቁት ዲያብሎስ አዳምና ሔዋንን በገነት እንዳይኖሩ አሰናክሎ ካስወጣቸው በኋላ በጣም በግዞት ያኖራቸው ነበር። እና ምን ብሎ ነበር? ሁለት ደብዳቤ ጽፎ ነበር ይላሉ አበው አዳም ገብሩ ለዲያብሎስ፣ ሔዋን አመቱ ለዲያብሎስ። አዳም የዲያብሎስ አገልጋይ ነው፣ ሔዋን የዲያብሎስ ባሪያ አገልጋይ ናት ብሎ ሁለት ደብዳቤን ጽፎ አንዱን በሲኦል ውስጥ አንዱን በዮርዳኖስ ወንዝ ቀብሮት ነበረ ይላሉ። እንግዲህ ይህን የዕዳ ደብዳቤያችንን ሊደመስስልን እግዚአብሔር አምላካችን ሰው ሆነ። ከተወለደ በኋላ እንደምታውቁት በሰላሳ ዘመኑ በዮርዳኖስ ወንዝ ጌታችን መድኃኒታችን ኢየሱስ ክርስቶስ ተጠምቋል። በሚጠመቅ ሰዓት በዮርዳኖስ ወንዝ ተቀብሮ የነበረውን ዳ ደብዳቤያችንን እንደመሰሰልን፣ ሌላውና ሁለተኛውን በሲኦል ያለውን በዕለተ አርብ ጌታችን ኢየሱስ ክርስቶስ ከተሰቀለ በኋላ ወደ ሲኦል ወርዶ በሲኦል ያለ ደብዳቤያችን የሞት የዛን የባርነት ደብዳቤ የአዳምና የሔዋን የባርነት ደብዳቤ አጥፍቶላቸው እነሱንም ከሲኦል ወደ ገነት ወደ ልዕልና ወደ ቀደመ ክብራቸው መልሷቸዋል ማለት ነው። ይህንን የደብዳቤያቸውን ይቀድላቸው ያጠፋላቸው ዘንድ እግዚአብሔር ወልድ ሰው ሆኗል። ሌላው የዲያብሎስን ጥበብ ያጠፋ ዘንድ ነው። እንግዲህ እንደምታውቁት ዲያብሎስ በባብ ገላ ተሰውሮ ነው አዳምና ህዋንን ከገነት እንዲወጡ ያደረጋቸው። ያን ብቻ አይደለም፣ በኋላ እንኳን ያንን ጥፋታቸውን አውቀው ተጸጽተው ሱባኤ ከገቡ በኋላ ሱባኤያቸውን ሳይፈጽሙ የተወሰነ ጥቂት ቀን ሲቀራቸው ከሱባኤያቸው እንዲቋረጡ አድርጓቸዋል። አዳምና ህዋን በዚህ ሰዓት የዲያብሎስን ጥበብ አልተረዱ ስለነበረ ከአንድም ሁለት ጊዜ ድል እንዲነሱ ሆኗል። እግዚአብሔር አምላካችንም ይህንን የዲያብሎስን ጥበብ በጥበቡ ይሽር ዘንድ አዳምና ሔዋንን ባለማወቅ አሸንፏቸው ስለነበረ፣ እግዚአብሔር ኢየሱስ ክርስቶስም የሰው ልጅ ከዲያብሎስ ነፃ ለማውጣት በጥበብ መጣ ማለት ነው። አባቶቻችን እንደሚናገሩት እግዚአብሔር አምላካችን የሰው ልጅ ዓለምን ከፈጠረበት ጥበቡ ይልቅ ሰው ሆኖ ዓለምን ያዳነበት ጥበቡ ይረቃል ተብሎ እንደተነገረ ዲያብሎስ አስቦ አያውቅም። መቼም አንድም ቀን ቢሆን ጌታ ኢየሱስ ክርስቶስ የሰውን ስጋ ለብሶ ከሰው ተወልዶ ድል ያደርገኛል ብሎ አንድም ቀን አስቦ አያውቅም። አንድም ቀን ከድንግል ማርያም ድንግል ትወልዳለች ብሎ አስቦ አያውቅም። ጌታችን ኢየሱስ ክርስቶስ ግን አደረገው። ይሄ ዲያብሎስ ባላሰበው መንገድ መጣና ልክ አዳምና ሔዋን ባላሰቡት መንገድ መጥቶ እነሱን ከገነት እንዳስወጣቸው ሁሉ እግዚአብሔር ወልድ ኢየሱስ ክርስቶስም ሰይጣን ባላሰበው መንገድ የሰውን ስጋ ለብሶ እንደ ሰው ደካማ መስሎ መጥቶ በዕለተ ዓርብ መስቀል ላይ ወጥሮ አሰቃይቶ ሲኦልን ባዶ አድርጎ ሞትን በሞት አሸንፎ ሞትን ድል አድርጎ የሰው ልጅ ወደ ቀደመ ክብራቸው መልሷቸዋል ማለት ነው። ስለዚህ የዲያብሎስን ጥበብ ሊያጠፋ እግዚአብሔር አምላካችን ሰው ሆኗል። ለካሳና ለቤዛነት ካሳ ሊከፍልልን አትብሎ የተባልነውን ዕጸ በለስ በልተን ከቀደመ ክብራችን ተዋርደን ስለነበረ፣ ሞተን ስለነበረ፣ በሞተ ስጋ ላይ ረዳተ መቃብር፣ በሰው ባህሪ፣ በሰው ልጅ ባህሪ ውስጥ ጎስ አምጥቶ ስለነበረ፣ ሕጉን መተላለፉ በራሱ ያንን ሞት የሚሞተ አካል አስፈላጊ ስለነበረ፣ እግዚአብሔር ወልድ ኢየሱስ ክርስቶስ እሱ ሰው ሆኖ የኛን ሞትን ከሞተልን በኋላ ወደ ቀደመ ክብሩ መልሶናል ማለት ነው። ራሱ ሞቶ፣ ልብ በሉ እሱን በደል ነው። እሱ ራሱ ዋጋ ከፈለልን፣ ዋጋ ከፍሎ ወደ ራሱ መለሰን ማለት ነው። በጣም በሚገርም ሁኔታ የእግዚአብሔር የአምላካችንን ፍቅር እንረዳበታለን። እንዴ እግዚአብሔር ለምን ሰው ሆነ የሚለውን ራሱ ስናስብ፣ እግዚአብሔር ምንኛ ሰውን እንደወደደው በጣም በደንብ አድርገን እንረዳለን። በሚገርም ሁኔታ ዕጸ በለስን በልቶ የተሳሳተው የሰው ልጅ ነው። ጌታችን ኢየሱስ ክርስቶስ ሰው የሆነው ለሰው ልጅ ነው። የሰው ልጅ ለማዳን ሰው ሆኖ ቢመጣ እንኳን በመስቀል ላይ ሰቅሎ የገደሉ የሰው ልጅ ነው። በጣም በሚገርም ሁኔታ መላእክት አይደሉም ወይም ሌላ ፍጥረት አይደለም። ግን በዚህ ሁሉ መካከል እግዚአብሔር አምላካችን የሚያደርጉትን ያውቁምና ይቅርበላቸው እያለ ራሱ ስለ ሰው ልጅ ይለምን ነበረ ማለት ነው። አባቱ የሚያደርጉትን ያውቁምና ይቅርበላቸው። እና እስከዚህ ድረስ እግዚአብሔር አምላካችን ዋጋ ከፍሎ ከራሱ ጋር አስታርቆናል፣ መልሶናል። የጠፋውን የሰው ልጅ ይፈልግ ዘንድ ጌታችን ኢየሱስ ክርስቶስ ወደዚህ ምድር መጥቷል። ከእናንተ መካከል ይላል በቅዱስ ወንጌል የሉቃስ ወንጌል ምዕራፍ 15 ላይ ከእናንተ መካከል በጉ ዘጠና ዘጠኝ በግ ያለው ሰው ቢኖር አንዷ በግ ተለይታ በጠፋበት ከመቶቹ ውስጥ ዘጠና ዘጠኙን በዱር ጥቷቸው አንዷን የጠፋችውን ሊፈልግ ወደ ዱር መሄድ ማን ነው? ባገኛትስ ጊዜ በትከሻው ተሸክሟ ደስ እያለው የማይመጣ በሰፈርም ካገኛት በኋላ ለጎረቤቶቹ፣ ለጓደኞቹ ጠፍታ የነበረችውን በጌን አግኝቻለሁና ደስ ይበላችሁ ብሎ የማይናገር የማይናገር ከናንተ መካከል ማነው? እያለ በዘመኑ በስጋ ማርያም ተገልጦ ያስተምር በነበረበት ሰዓት ተናግሯል። እንግዲህ ዘጠና ዘጠኝ ይሄ መቶ በግ የተባሉ መቶ ነገድ ቅዱሳን መላእክት ናቸው። ዘጠና ዘጠኝ ነገድ መላእክት አሉ። መቶኝ የሰው ልጅ ነበረ። ከነዛ መካከል የሰው ልጅ አታድርግ የተባለውን ጸበለስን አትብላ የተባለውን ጸበለስ በልቶ ቢወድቅ ቢጠፋ ዘጠና ዘጠኙን ነገደ መላእክት ትቶ የጠፋውን አንዱን የሰው ልጅ ለመፈለግ ጌታችን አምላካችን ኢየሱስ ክርስቶስ ወደዚህ ምድር መጥቷል። በሚገርም ሁኔታ ካገኘው በኋላ ጠፍቶ የነበረውን የሰው ልጅ ወደ ቀደመ ክብሩ ከመለሰው በኋላ ጠፍቶ የነበረው በየተገኝቷልና ደስ ደስ ይበላችሁ ብሎ ለቅዱሳን መላእክቱ ጌታችን ኢየሱስ ክርስቶስ አብስሯቸዋል። በቤተልሔም ሲወለድ ጌታችን ሲነሳ ቅዱሳን መላእክት መጥተው የሰው ልጅ እነሆ ሀያውን ከሙታ መካከል ስለምትፈልጋላችሁ ብለው ተናግረዋል። ስለዚህ የጠፈውን የሰው ልጅ ለመፈለግ ጌታችን አምላካችን መላእክታችን ኢየሱስ ክርስቶስ ወደዚህ ምድር መጥቷል። ሌላውና ትልቁ ነገር ደግሞ ሰው አምላክ መሆንን ይሽት ስለነበር ነው። ካሁን በፊት የምንትነጋገር ነው። እንግዲህ ሄዋን ጸበለስን እንድትቀጥፍ ያስገደዳት ተፈሲ ኦ ሄዋን ንግስ ተክለ የሁለት ታለማት ንግሥት ሄዋን ሆይ ደስ ይበልሽ አላት ማ ዲያብሎስ በባብ ተሰውሮ ሔዋን ግን የአንድ ዓለም ንግስት ነበረች። ይሄ የምንኖርበት የምድር ንግስት እንጂ የሰማይ ንግስት አልነበረች። በዚህ ሰዓት ሔዋን የሁለት ዓለማት ንግስት ነኝ እንዴ ብላ ራሷን ምንትን ማለት ጀመረች ማለት ነው። ይሄን እጸ በለስ አትብሉ አላችሁ እንደሱ አምላክ እንዳትሆኑበት ነው ብሏት ስለነበረ፣ ሄደች እጸ በለስን በልታ አምላክ መሆንን ፈለገች ማለት ነው። እሷ በላች ለባሏም አበላችው። ስለዚህ የሰው ልጅ አምላክ መሆንን ይፈልግ ነበረ ማለት ነው ከመጀመሪያው። ስለዚህ የሰው ልጅ አምላክ መሆንን ፈልጉ ቢያቅተው እግዚአብሔር ሰው ሆነና ሰውን አምላክ እንዲሆን አደረገው ማለት ነው። በጣም በሚረቅ በሚደንቅ ሁኔታ ሰው አምላክ መሆን ቢያቅተው አምላክ ሰው ሆኖ ሰውን አምላክ አደረገው ብሎ አባቶቻችን ይናገራሉ። ስለዚህ ሰው አምላክ መሆንን ይፈልግ ስለነበረ አምላክ እሆናለሁ ብሎ ያልተባለውን እጸ በለስን በልቶ ቢወድቅ እግዚአብሔር ሰው ሆነና አምላክ መሆን ይፈልግ የነበረውን የሰው ልጅ ወደ ቀደመ ክብሩ መለሰው፣ አምላክ አደረገው። በሚገርም ሁኔታ በነገራችን ላይ እግዚአብሔር ወልድ ኢየሱስ ክርስቶስ ሰው በመሆኑ ወደ ቀደመ ክብሩ ብቻ አይደለም የመለሰው የሰው ልጅ ከዛም ከፍ ወደ አለማዕረግ አረግ ነው ያደረሰው፣ አምላክ እንዲሆን ነው ያደረገው። አምላክ ሰው ሆነ፣ ሰው አምላክ ሆነ፣ አምላክ ሰው ሆነ፣ ሰው አምላክ ሆነ፣ በድንግል ማርያም ተከናወነ እየተባለ ይዘመራል። ዘማሪው ማን እንደሆነ አላስታውሰውም። አምላክ ሰው ሰው አምላክ ሆነ ሰው አምላክ ሳይሆን አምላክ ሰው ሆነ። አምላክ ሰው ሆነና ሰውን አምላክ አደረገው። ሰው አምላክ ሆነ ስንል ከሰው ይሆናል ነገር ግን አምላክ ነው ሰው የሆነው በፈቃዱ ሰው አምላክ መሆኑን ፈልጎ አቅቶት ቀርቷል። አምላክ ሊሆን መጀመሪያ ጸበላ ስንበልቶ አምላክ ሊሆን ነበር የፈለገው፣ አልሆነም፣ አቃተው። ነገር ግን አምላክ ሰው ሆነና ሰውን አምላክ እንዲሆን አደረገው። በጣም በሚገርም ሁኔታ እግዚአብሔር አምላካችን ሰው ሲሆን በጣም ብዙ ምስጢሮች አሉ ልንጠነቀቃቸው የሚገቡ። ሃይማኖታችን ምን ትባላለች? ኦርቶዶክስ ተዋህዶ ሃይማኖት። ከሌሎችም የምንለይበት በጣም ረቂቁ ትልቁ ምስጢራችን እዚህ ጋር ነው። ተዋህዶ ማለት ቃልና ስጋ ነው። ልብ በሉና ስሙኝ። ቃል እግዚአብሔር ቃል ወይም መለኮት ማለት ነው። መለኮትና የሰው ልጅ ስጋ ነው የተዋህደው። እንግዲህ ስጋዌ ላይ ስንመጣ ይሄ ነው ትልቁ ምስጢር፣ መለኮትና ስጋ እንዴት ተዋህዱ ነው እንግዲህ እንደምታውቁት የመለኮት ባህሪ ረቂቅ ነው፣ የማይዳሰስ ነው፣ የማይጨበጥ ነው። ይህ የመለኮት ባህሪ ይህ ረቂቅ የማይዳሰስ የሆነው ባህሪ የሚዳሰሰውን የሚጨበጠውን ግዙፍ የሆነውን የሰው ልጅ ስጋ ለብሶ ሰው ሆነ ማለት ነው። ስለዚህ ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ ብለው አባቶቻችን ያስተምራሉ። ከሁለት አካል አንድ አካል ማለት እንዴት ነው ብትሉኝ ሁለት አካል ማለት የመለኮት የራሱ አካል አለ፣ የስጋ የራሱ አካል አለ። ይህ ሁለት የሆነው አካል አንድ ነው የሆነው። ከሁለት ባህሪ አንድ ባህሪ ማለት የመለኮት ባህሪ ረቂቅነት፣ ምሉእ በኩለሄነት፣ በሁሉ ቦታ ያለ፣ ማዕምረ ኅቡዓት የተሰወረውን አዋቂ ይሄ ሁሉ የመለኮት ባህሪ ነው፣ የማይዳሰስ የማይጨበጥ ረቂቅ የሆነ የስጋ ባህሪስ፣ የሚጨበጥ የሚዳሰስ ግዙፍ የሆነ ከአንድ ቦታ ወደ አንድ ቦታ ሲንቀሳቀስ የሚታይ የሚጨበጥ የሚዳሰስ ይህ የማይታየው የማይዳሰሰው ረቂቅ የሆነው መለኮት የሚዳሰሰውን የሚጨበጠውን ግዙፍ የሆነውን የሰው ልጅ ስጋ ለበሰና አንድ ሆነ ማለት ነው። እንዴት አንድ ሆነ? ነው ተዋህዶ በተአቅቦ ይላሉ አባቶቻችን ሲያስተምሩ በመጠባበቅ ነው። በመጠባበቅ ማለት ቃል ወይም መለኮት ተለውጦ ስጋ አልሆነም፣ ስጋም ተለውጦ መለኮት አልሆነም። መለኮት የመለኮታዊ ባህሪውን ሳይለቅ ስጋም የስጋዊ ባህሪውን ሳይለቅ በመጠባበቅ ነው። ሰው የሆኑት የመለኮት ባህሪ ሌለው የማይጠማ፣ የማይራብ፣ የማይታረዝ ሁሉ አዋቂነት በዚህ ቦታ አለ የማይባል በሁሉ ሙሉ የሆነ የስጋስ ባህሪ ስንል የሚጨበጥ የሚዳሰስ የሚታይ ስጋና ደም ያለው የስጋ ባህሪ ማለት እኔ እናንተ የምናየው ሰው ማለት ነው። መለኮት ግን ከዚህ የረቂቅ ነው። ስለዚህ ይሄ የረቀቀው የማይዳሰሰው የማይጨበጠው መለኮት የሚራበውን የሚጠማውን የሚታረዘውን የሚደክመውን ይህንን ስጋ ተዋህደ ነው እያልን ያለም ሲዋሃድ የመለኮት ባህሪ ለስጋ የስጋ ባህሪ ለመለኮት ሆነ፣ ተለወጠ አይደለም እያልኳችሁ ያልሁት። የቃል ገንዘብ ለስጋ የስጋ ገንዘብ ለቃል ሆነ እንደተባለ የቃል ገንዘብ ለስጋ ሆነ ማለት ረቂቅነት፣ ምሉ በኩሌነት፣ ሁሉን አዋቂነት ይህ የቃል ገንዘብ ነው። ይህንን የቃል ገንዘብን ስጋ አገኘና ገንዘቡ አደረገው። የስጋ ገንዘብ ሳ የሚራብ የሚጠማ የሚታረዝ የሚደክም በቃ መታረዝ ይሄ ሁሉ ምድራዊ እኔና እናንተን የሚያስቸግረን ነገር ሁሉ የሚስማመው ማለት ነው። ይህ የሚታረዝ የሚጠማው ባህሪ ለስጋ ለቃል ሆነ ለመለኮት ማለት ነው። ስለዚህ የመለኮት ባህሪ ለስጋ የስጋ ባህሪ ለመለኮት ሆነና በተአቅቦ በመጠባበቅ አንድ ሆኑ። በመጠባበቅ አንድ ሆኖ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ማለት እሱ ነው ይሄ የተለያየ ባህሪያቸው አንድ ሆነ ተዋሃደ ለምሳሌ በማስረጃ ልንገራችሁ ሁላችንም የገበሬ ልጆች ስለሆንን ታውቃላችሁ ማረሻ ታውቃላችሁ አይደለ አባቶቻችን ማረሻ ሲያሰሩ እሳት ያግሉታል ይሰራል ማለት ነው እሳት ውስጥ ሲገባ ቀይ ይሆናል በጣም ስለዚህ ከዛ ከማረሻው ጋር እሳቱ ተዋህዶታል ማለት ነው አሁን ያንን ማረሻውን ቀጥቅጦ አባቶቻችን ረጅም እንዲሆን እንዲሰላላቸው ከሆነ የፈለጉት እንዲሰላ ይደረጋል ማለት ነው። ያ ማረሻ ሲቀጠቀጥ ሲመታ በማረሻው ላይ ያደረው እሳት አብሮ ይመታል ማለት ነው። ያ ማለት ግን እሳቱን ይሰማዋል ማለት አይደለም፤ ልብ በሉ። ልክ መለኮትም ልክ እንደዛ እንደ እሳቱ የሰው ልጅ ስጋ ተዋሃደ። የሰው ልጅ ተገረፈ፣ ተጠማ፣ ተሰቀለ፣ ሞተ። ሞቶ ግን ቀርቷል? አልቀረም። ከሞተ በኋላ አምላክ ስለሆነ ሞትን ድል አድርጎ አሸንፎት ተነስቷል ማለት ነው። ልክ ያንን ማረሻ ስትመለከቱት እሳት ነው፣ ቀይ ነው። ግን ቀይነቱን ሄዳችሁ ብትጨብቱት ያነዳል፣ እሳት ስለሆነ ያቃጥላል። ልክ መለኮትን በሰው ልጅ የስጋ ባህሪ ውስጥ ሲገለጽ እንደዛ ማለት ነው። በተመሳሳይ የሚያቃጥለው እሳት ረቂቅ የሆነ የማይዳሰስ የማይጨበጥ እሳትን አሁን በዛ በማረሻ ውስጥ ያለውን እሳት ይህ ከዚህ በኋላ ይሄ ይሄ እሳት ነው ይሄ ከዚህ ከዚህ በኋላ ወደዚህ ያለው ብረቱ ነው ብለን ብረቱን እና እሳቱን መለየት አንችልም። እዛ ማረሻውን ማለት ነው። ልክ ያንን መለየት እንደማይቻል ሁሉ ይሄ ይሄ ከዚህ ከዚህ ወዲህ ያለው ስጋ ነው፣ ከዚህ ከዚህ ወዲህ ያለው መለኮት ነው ብለን የመለኮትና የስጋን ተዋህዶ መለየት አይቻልም። በቃ ከተረዳችሁኝ የጋለ ማረሻ እሱን ምሳሌ አድርጋችሁ ሰዱ። ቀይ ሆነ ማረሻ ብትመለከቱ በቃ በማረሻው ላይ አድሮ እሳቱን እንደምንመለከተው ልክ በሰው ልጅ ባህሪ ላይ አድሮ መለኮትን እንመለከታለን ማለት ነው። እግዚአብሔር ቃል እግዚአብሔር ኢየሱስ ክርስቶስ ሰው ሲሆን ያለመለወጥ ነው። ያለመለወጥ ስንል ቃል ፍጹም ተለውጦ ሰው ሆነ ማለትም አይደለም፣ ባህሪውን ሁሉን ነገር ትቶ ሰው አልሆንም፣ ስጋም ደግሞ ስጋዊ ባህሪውን ትቶ መለኮት አልሆንም። እግዚአብሔር ወልድ ኢየሱስ ክርስቶስን ስናስብ ማለት ነው የቃል ገንዘቡ እንዳለ ሆኑ ለስጋ ሆነ የስጋ ገንዘቡ ምን እንዳለ ሆኖ ለቃል ሆነ እንቲ አሁ ለቃል ሆነ ለስጋ ወንቲ አሁ ለስጋ ሆነ ለቃል ተብሎ እንደተነገረ ማለት የቃል ገንዘቡ ለስጋ፣ የስጋ ገንዘቡ ለቃል ሆነ። ያለመለየት ያለመለየት ማለት ደግሞ እግዚአብሔር ወልድ ከሰማይ ዙፋኑ ሲመጣ ከእግዚአብሔር አብ ከባህሪ አባቱ ከእግዚአብሔር አብና ከባህሪ ሕይወቱ ከእግዚአብሔር መንፈስ ቅዱስ ተለይቶ አይደለም ወደዚህ ምድር የመጣው ካላይ ከሶስትነቱ ከዙፋኑ ሳይጎድል በምድርም አራተኛ ሆኖ ሳይጨመር መጥቶ ከመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆኗል። በቀደም ታስታውሱ ከሆነ ምስጢረ ሥላሴን ስንማማር ሥላሴን ከመሰልንባቸው ስነ ፍጥረታት መካከል አንዷ ፀሐይ ናት ብለናል። ፀሐይ ሦስት ነገር አላት፤ ክበቡ አለ፣ ብርሃኑ አለ፣ ሙቀቱ አለ ብለናል። የፀሐይ ክበቡ የአብ ምሳሌ ነው ብለናል። ብርሃኑ የወልድ ምሳሌ ነው ብለናል። ሙቀቱ የመንፈስ ቅዱስ ምሳሌ ነው ብለናል። ብርሃኑን እንመልከተውን። ከመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ እነሱ የተዋሃደው እግዚአብሔር ወልድ ቃል ነው፣ ወልድ ማለት ነው። አብ ወልድ መንፈስ ቅዱስ ብለን የምንላቸው እግዚአብሔር ወልድ ነው ከድንግል ማርያም የተወለደው። ስለዚህ ብርሃኑ በወልድ ይመሰላል። ልብ በሉ፣ ቀና ብለን የፀሐይ ብርሃንን እንመለከታለን። የፀሐይ ብርሃንን ስንመለከት ብርሃኑ ከኛ አይን ጋር ይዋሃድና በአይናችን ማየት እስከምንችለው ድረስ እንመለከታለን። ልብ በሉ ፀሐይ ስንት ባህሪ አላት? ሶስት ባህሪ ክበብ አላት፣ ሙቀት አላት፣ ብርሃን አላት። ብርሃኑ ከኛ አይን ጋር ተዋህዶ እኛ ማየት እንደምንችል ሁሉ ብርሃኑ ከኛ አይን ጋር ሲዋሃድ ክበቡና ሙቀቱ አብሮኛ አይን ውስጥ አይገባም፣ አይደለ? ብርሃኑ ብቻ ከኛ አይን ጋር ተዋህዶ ማየት የምንችለውን እንመለከታለን። ልክ እንደዚያ ሁሉ እግዚአብሔር አብ በክበቡ ተመስሏል። እግዚአብሔር መንፈስ ቅዱስ በሙቀቱ ተመስሏል። እግዚአብሔር ወልድ በተለየ አካሉ ከመቤታችን ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ሲነሳ ልክ ብርሃኑ ከኛን ጋር መጥቶ ሲዋሃድ ከክበቡና ከሙቀቱ ተለይቶ እንዳይደለ ሁሉ እግዚአብሔር ወልድም ከድንግል ማርያም ሲወለድ ከባህሪ አባቱ ከአብና ከባህሪው ከመንፈስ ቅዱስ ሳይለይ በተለየ አካሉ መጥቶ ከቅድስ ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ተጸንሷል ማለት ነው።